በጨጓራ ቁስለት፣ በጨጓራ ባክቴሪያ፣ በጨጓራ ብግነት፣ በላይኛ አንጀት ክፍል ቁስለት፣ በላይኛ አንጀት ክፍል ብግነት እየተሰቃያችሁ ከሆነ በተለይ ዚገር ከፍተኛ የሆነ ማቃጠል ከጀርባም ካለ ይህ ቪዲዮ ለእናንተ ነው። ስለዚህ በደንብ አዳምጡኝ። የመጀመሪያ መፍትሄ ብዬ ያቀረብኩት ቡና ማቆም ነው፣ ሻይ ማቆም ነው፣ ጨው አለማብዛት ነው ምግባችሁ ላይ፣ አልኮል አለመጠጣት፣ ጫት አለመቃም፣ ሲጋራ አለማጨስ፣ በቂ ውሃ መጠጣት በቀን ቢያንስ ከሁለት እስከ ሶስት ሊትር ክብደታችሁን ላኩልኝ የምጠጡትን የውሃ መጠን እልክላችኋለሁ። ቢያንስ በየ ሁለት ሰዓት ልዩነት ሁለት ሁለት ብርጭቋ ሁለት ሰዓት ሁለት ብርጭቋ አራት ሰዓት ስድስት ሰዓት ስምንት ሰዓት አስር ሰዓት አስራ ሁለት ሰዓት አንድ ሰዓት በየ ሁለት ሰዓት ልዩነት ሁለት ሁለት ብርጭቆ ውሃ እየጠጣችሁ ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ የሰውነት ክብደታችሁን ሜንቴን ማድረግ ሄልዚ የሆነ ዌይት እንዲኖራችሁ ወይም ቦዲ ማስ ኢንዴክሳችሁ ከአስራ ስምንት ነጥብ አምስት እስከ ሀያ አራት ነጥብ ዘጠኝ ትክክለኛ የሆነ የሰውነት ክብደት እንዲኖራችሁ ማድረግ ነው። አለበለዚያ ወፈር ካላችሁ በተለይ ጀርድ በጣም ነው የሚያስቸግራችሁ። የጨጓራ ህመም በጣም እየተባባሰ ነው የሚመጣው። ስለዚህ ውፍረታችሁን በደንብ አድርጋችሁ ልትቀንሱ ይገባል ማለት ነው። ሌላኛው ደግሞ የተጠባበሱ ምግቦችን በተለይ ስኳር፣ ጨው፣ ዘይትና ቅባት የበዛባቸውን ምግቦች ቶታሊ ማስወገድና መቀነስ ይኖርባቸዋል። ሌላኛው በኮመጠጠ ሊጥ የተጋገረ እንጀራ ነው። ወይም የእንጀራ የምጋግሩበት ሊጥ ከሶስት ቀን በላይ ባይቆይ የተሻለ ነው። ምን አለ መሰላችሁ፣ ሊጡ በቆየ ቁጥር አሲዲቲ ሌቭሉ እየጨመረ ይመጣል። የኮመጠጠው እንጀራ ከፍተኛ የሆነ አሲድ ለ በምን በላ ሰዓት አሲድ ላይ አሲድ እንደ ማርከፍከፍ ነው። በጣም ነው የሚያቃጥለን ስለዚህ ይጣቹ ባይቆም መጥጥ የተሻለ ነው። ሌላኛው የምግብና የውሃ ንጽህና በደንብ አድርጎ መጠበቅ ነው። ከመጸዳጃ መልስ እጅም በደንብ በሳሙናና በውሃ ድብን አድርጎ መታጠብ ይኖርብናል። ምግብ ከመብላታችን በፊት በደንብ አድርገን በሳሙናና በውሃ መታጠብ ይኖርብናል። ይህን ያልኩበት ምክንያት የጨጓራ ባክቴሪያ የሚመጣው በእነዚህ በተበከለ ምግብና ውሃ እጃችንን ታጥበን በስነስርዓት በማንመገብበት ሰዓት ነው። ሌላኛው ደግሞ ያው እኛ ስንበላ ምቾት የሚነሳንን ምግብ ፈጽሞ አለመንካት ነው። እኔ አሁን ይሄንን ብሎ ይሄንን አትብሎ ብላችሁ እኔ አትብሉ ያልኳችሁ ለእናንተ ሊስማማችሁ ይችላል። እኔ ብሉ ያልኳችሁ ደግሞ ለእናንተ ላይስማማችሁ ይችላል። ስለዚህ እናንተ ስትበሉ የማይስማማችሁን ምግብ አለመንካት ነው። አብዛኛው ሰው ማለት ነው ምስር ሲበላ፣ ቀይ ወጥ ሲበላ፣ አተር ሲበላ፣ ስጋ ሲበላ አይመቸውም፣ ፍርፍርም ሲበላ አይመቸውም። ስለዚህ እናንተ ስትበሉ ምቾት የሚነሳችሁን ምግብ ፈጽሞ አለመንካት። ሌላኛው ደግሞ ያው ስትበሉ አፋችሁን ግጥም አድርጋችሁ ዝግት አድርጋችሁ በደንብ ድቅቅ አድርጋችሁ አለማችሁ መመገብ ይኖርባችኋል። የጨጓራ ህመም በጣም የሚያስቸግራችሁ ሰዎች ደግሞ ካላችሁ ማታ ማታ ትራስ ከፍ ከአንገታችሁ ስር ከፍ ብላችሁ ወይም ከፍ ያለ ትራስ ተጠቅማችሁ መተኛትን፣ ስተኙም ደግሞ በግራ ጎን መተኛታችሁን እንዳዘነጉ። ጭንቀት ንዴትን መቀነስ ነው። ባለፈው በሰራሁላችሁ ቪዲዮ ጭንቀትና ንዴት በሚኖር ሰዓት ኮርቲሶንና አድሬናሊን ይመነጫል ያ ደግሞ ጨጓራ ላይ ጫና ስለሚፈጠር፣ ስለዚህ ጭንቀትና ንዴትን በደንብ አድርጋችሁ መቀነስ ይኖርባችኋል ማለት ነው። ሌላኛው ደግሞ ከመጠን በላይ ጥግብ ብሎ አለመብላት ነው። ትንሽ ትንሽ ቶሎ ቶሎ በደንብ እኝክ አድርጎ መመገብ ይኖርብናል። ስንመገብም ውሃ አለመጠጣ ቶሎ ቶሎ በምንጠጣ ሰዓት እዛ ውስጥ ያለውን ሃይድሮክሎሪክ የተባለውን አሲድ ያማሟል ወይም ያቀጥነዋል። ስለዚህ ምግብ መጠጣት ካለብን ምግብ ከመብላታችን ከ30 ደቂቃ በኋላ ከጠጣን ወይ ምግብ የምንበላ ከ30 ደቂቃ በኋላ መሆን አለበት። አይ በልቻ ላይ መጠጣት አለብኝ የምትሉ ከሆነ እንደበላችሁ ወዲያውኑ አለመጠጣት፣ ቢያንስ ለትንሽ ለ30 ደቂቃ መጠበቅ ይኖርባቸዋል ማለት ነው። በተለይ ለጨጓራ ህመም ለምትሰቃዩ ሰዎች ነው። ሌላኛው ደግሞ ያለማዘዣ የሚሸጡ መድኃኒቶች አሉ። ኦቲሲ ኦቨር ዘ ካውንተር የሆኑ ድረጎች በተለይ ይሄ ለቁርጥማት፣ ለትኩሳት ብላችሁ የምትገዙት ኤን ኤስ ኤ አይ ዲ ኤስ የሚባሉ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ በተለይ ዳይክሎፌናክ ነው በብዛት የምትጠቀሙት ዳይክሎፌናክ አለ፣ አስፕሪን አለ፣ አይቦፕሮፊን አለ። እነዚህ ያለ ሐኪም ፍቃድ አለመጠቀም ጨጓራ ህመም ያለባቸው ሰዎች ሲትረስ ያለባቸውን ሎሚ፣ ብርቱካን ባትወስዱ የተሻለ ነው። ሌላኛው ደግሞ እራት ከመተኛታችሁ ሁለት ሰዓት ወይም ሶስት ሰዓት ቀደም ብላችሁ መመገብ ይኖርባችኋል። በልታችሁ ወዲያው የምተኙ ከሆነ እንግዲህ አለቀላችሁ እየተቃጠላችሁ ነው የምታድሩት። እንደውም አሲዱ ወደ ላይ እየመጣ አላስተኛ ነው የሚላችሁ፣ እንቅልፍ ነው የሚነሳችሁ። ስለዚህ መኝታ አራት ሰዓት የምተኙ ከሆነ እራታችሁን ሁለት ሰዓት ላይ ወይም አንድ ሰዓት ላይ ነው መመገብ ያለባችሁ ከመተኛታችሁ ሁለት ቀደም ብላችሁ መመገብ ይኖርባችሁ ማዘል የሆኑ ፍራፍሬዎችና ምግቦችን አብዝቶ መጠቀም እንደ ሀባ፣ ፓፓዬ፣ አፕል፣ የሸንኮራ ጁስ የሸንኮራ አገዳ ጁስ። በተለይ የሸንኮራ አገዳ ጁስ ስትጠቀሙ ስኳር ያለባችሁ ሰዎች ሸንኮራ አገዳ ጁሱን ባትጠቀሙ የተሻለ ነው። ሌላኛው ደግሞ ኩከምበርን በጣም ከፍተኛ የሆነ ውሃ ስላለ ቆንጆ ነው። የጨጓራ ህመም የምትሰቃዩ ሰዎች በብዛት ወተት የምትወስዱ ሰዎች አሉ። ወተት ለጨጓራ ህመም ፈጽሞ አይመከርም። ምክንያቱም ወተት የጨጓራ ባክቴሪያ ካለ የባክቴሪያውን እድገት በጣም ነው የሚያፋጠንልን። ያንን ኢንቫይሮንመንት ለባክቴሪያ ምቹ ነው የሚያደርገው። ሌላኛው ደግሞ በውስጡ ላክቲክ የሚባል አሲድ አለው። አሲድ ላይ አሲድ ስጨምሩ ይበልጥ መቃጠል ነው የሚሆነው። ስለዚህ ወተትን ለጨጓራ ህመምተኞች ፈጽሞ አይመከርም። እነዚህም ስድስት ፍቱን የሚባሉ የጨጓራ ባክቴሪያ መፍትሄዎችን በደም በደንብ ተግባራዊ ያድርጉ። የመጀመሪያው ከፍተኛ ፋይበር ያላቸውን ምግቦች መመገብ ነው። ይህ ከፍተኛ ፋይበር ያለው ምግብ የባክቴሪያን እድገት በደንብ ነው የሚገታው። የመጀመሪያው ነጭ ሽንኩርት ነው። ሁለተኛው ቆስጣ ነው። ሶስተኛው ቀይ ሽንኩርት ነው። አራተኛው ሰላጣ ነው። አምስተኛው ሽምብራ ነው። ሌላኛው ደግሞ የጥቅል ጎመን ጁስን በደንብ አድርጎ መጠቀም። ቢያንስ አንድ ጥቅል ጎመን ብትገዙ ለቀን ሙሉ ይበቃቸዋል። ጠዋት አንድ ብርጭቆ የጥቅል ጎመን ጁስ፣ ቀን አንድ ብርጭቆ የጥቅል ጎመን ጁስ ማታም እንደዛው አንድ የጥቅል ጎመን ጁስ ለአንድ ወር ብትወስዱት ከፍተኛ የሆነ መፍትሄ ነው የምታገኙት። ሌላኛው ደግሞ የአፕል ጁስ ነው። ያው አቅም እንደፈቀደ መጠን ነው። አፕል በጣም ውድ ስለሆነ አቅማችሁ ከፈቀደ ብትጠቀሙ፣ ካልፈቀደ ግን የጥቅል ጎመን ጁስ መጠቀም ትችላላችሁ። አልካላይን የሆኑ ምግቦችን መጠቀም። አልካላይን ያልኳችሁ ቤዛማ የሆኑ ምግቦችን ማለት ነው። እነማናቸው እነሱ? ሙዝ አለ አቡካዶ አለ፣ ፓፓያ አለ፣ ብሮንኮሊ አለ። ሌላኛው ደግሞ ተልባ ነው። ተልባ ሁለት የሾርባ ማንኪያ። ሌላኛው ፌጦ ነው። ፌጦ ሁለት የሾርባ ማንኪያ። ያው እጥብ አድርጋችሁ ድርቅ አድርጋችሁ ትውጡታላችሁ። ከዛ ከ30 ደቂቃ በኋላ ውሃ መጠጣት ነው በላዩ ላይ። ሌላኛው ደግሞ የዝንጅብል ሻይ ወይም የዝንጅብል ጁስ ነው። ከፍተኛ የሆነ ለውጥ ታገኙበታላችሁ በዚህ ሞክሩ። የዝንጅብሉን ጁስ ወይም ሻይ ስትጠቀሙ አቀዝቅዛችሁ መሆን አለበት። የጠለለውን እንዳትጠቀሙ ከታች ዝቃጩን ማለት ነው።